እንደት ናችሁ የዩቲዩብ ተመልካቾች! እንግዲህ ይሄ ከሁለት ዓመት በፊት የነበረው የግቢ ጉባኤ የበዓል አከባበር ነበረ። በጣም ደስ የሚል ነበረ እና እንደ አጋጣሚ ስልኬ ላይ ሳየው በጣም ደስ የሚል ትውስታም ስለነበረ ምናምን በቃ ልልቀቀው እስኪ ብዬ ነው የለቀኩት። በጣም ናፍቀውኛል እውነት ለመናገር ግቢ ጉባኤ የነበሩ ልጆች፣ በዓልን እንደዚህ ነበር የምናከብረው ሩቅ ቦታ ያለን ልጆች እና በጣም ደስ ሲል ነበረ ስራቸው ምናምን እና እግዚአብሔር ይመስገን ብቻ።

ልንገላገላችሁ ነው። ያጋጥማል። አይበቃሽም በጣም እራሷን እያጽናናች ነው። እንዳታምናት፣ ምስኪን መስላ እንደዚህ። ሁሉንም ቀርሻለው እኮ ግን ያው ትኩረት አልሰጡትም ብዬ ነው። ኪዱ። ለመጨረሻ ጊዜ ነው በዓል እምታከብሪ እዚህ። እና ምን ተሰማሽ? ይ መልእክት አለሽ? አወቁ መልእክት አለሽ? ደስታ ከእናንተ ልላይ ስለሆነ በጣም ደስታ ተሰምቶኛል። በተለይ ደግሞ ካንቺ አለእእና ብሩክቲ ስራ አሰሩ የነበሩ ደክማቸው የተቀመጡ እህቶቻችን አሉ። ብሩክቲ አትታየኝም። ቀና ቀና ስላት ደግሞ ቀና እና እንዴት ነው እኔ ተባልኩ። እኛ ሁለታችን ሁለታችን እየሄድን ነው። አሁን ደግሞ የማሳያችሁ በአቅራቢያችን የሚገኘው መድኃኔ ዓለም ቤተክርስቲያን ነው። እዛ ነበር ግቢ ጉባኤ ስራዎችን የምንሰራው የነበረውና አሁን ጓደኞቼ ጋር ደግሞ ሌላ ስራ ልንሰራ እየሄድን ነው። ከዛ በመቀጠል ደግሞ በኪነ ጥበብ የሰራነውን ትንሽ ድራማ አጋብዛችኋለሁ። ከተባለ መጽሐፍ ከተባለ ማቴዎስ ወንጌል ላይ እንደዚህ ይላል፣ የሚወጣው ነው እንጂ የሚያረክ ሰው እርኩሰት የለው ወደ ውስጥ ሚገባው። በዚህ ቃል መሰረት ከሊቅ እስከ ደቂቅ ሚወጣውን ተጠንቆ በእውነት ያገኘውን ሁሉ ማለትም ፕሮቲን፣ ቫይታሚን፣ ካርቦሃይድሬት ምን ይሰራል ሆዱስ ኪጠረቃ ልብስ ኪነካ እንዲህም ሲሆን ነው ሰውነት ሚዳብር፣ አካል የሚፍታታ። እንዲህም ሲሆን ነው ጠንክሮ ጠላት የሚያሸንፍ፣ ጠላት የሚረታ። ሰውነታችን ጠቅቦ ሲሸልፍ ያቀራራ፣ ያኔ ነው ወንድነት፣ ያኔ ነው ጀግንነት፣ ሀገር የሚያስከብር፣ ሀገር የሚያኮራ። ይችን አቀኝቱ አይደለች፣ መላ ካልኩሌት ተደርገ ይመጣል። ወይና ግን እንዴት ነው? ሙሉን ከፈለጋችሁ እለቅላችኋለሁ። አመሰግናለሁ።